የተከበሩ ቀሲስ መምህር ዶክተር አንዱ አለም ዳግማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአሜሪካን ቴክሳስና አካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችው ሰባኪያን ወንጌል፣ ዘማሪያን፣ በዚህ ያላችሁ ሁላችሁም የፍሬ ሃይማኖት ሰንበት ትምህርት ቤት መዘምራንና የጉባኤው ድምተኞች እንደምናመሻችሁም እንደምን ዋላችሁ። እንደምን ሰነበታችሁ። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ አስተማሪ ማን ነው? እሱ ታምናላችሁ። በዚህ መንፈስ ቅዱስ እንዳስተማራችሁ እርግጠኞች ናችሁ። ስለዚህ መንፈስ ቅዱስ ያስተማረው እንግዲህ የመንፈስ ቅዱስን ልጅ ነው መምሰል ያለበትና እግዚአብሔር ከቀረጸን ቅርጻችንን ጠብቀን መንፈሳዊ ይዘታችንን ጠብቀን በዚህ በጉባኤው ብዙ ዝማሬዎች ብዙ ስብከቶች ተላልፈዋልና፣ እነኚህ ዝማሬዎች ደግሞ በመስቀሉ በኩል በቁስሉ በኩል ቅድም እንደተነገረን በተወጋው ጎኑ በኩል ካየናቸው ናቸው፣ ከተመለከትን ናቸው፣ የሚያበረቱን የሚያጸኑን ናቸው። በጥቅሉ በዝማሬ ውስጥ እግዚአብሔር ስላደረገልን ነገር እውቅና ነው የሰጠ ነው። እናመሰግናለን አምላክ ሆይ ከጠፋንበት ስለመለስከን ከጨለማ ወደሚደነቅ ብርሃን በደም ፈሳሽነት ስላሻገርከን እናመሰግንሃለን፣ ታርዳሃለና ብለው እነኛ ሃሌሉያ ክብርና ምስጋና ላንተ ይገባል ብለው አባቶቻችን ቅዱሳን በፊቱ ወድቀው እንዳመሰገኑት እኛም ስለተደረገልን ነገር ላለም እንተርካለን ማለት ነው። እኛ ዋጋ የተከፈለልን ነው፣ ዝማሪያችን ከፍ ያለ ነው። ምክንያቱም የተከፈለልን ዋጋ ያህል እያሰብነውና ማመስገን ያለብን ስለ ስለሆነልን ነገር በመስቀል ላይ ስለ ስለተሰቀለውና ዋጋ ከፍሎ የእኛን መልክ የእኛን ደም ግባት ወስዶ እሱ የተጠላ ሆኖ እሱ የተገፋ ሆኖ እኛን ያቀረበን በመስቀሉ ደም እርቅን ያወረደ አባት አለንና ቅድም እንደተነገረን አባታችን ደግሞ ሰላም ነው ራሱ ማለት ነው የሰላም አለቃ መቼም ቤተ ክርስቲያን በዓለም የምታወጀው ሰላም ነውና በሄደችበት በኋላ የያዘችው ምልክቷ መስቀል የእርቅ ምልክት ነው። ደሙ ደግሞ እርቅ የወረደበት ነው። ስለዚህ የተለያዩ አንድ የሆኑበት ነውና በምንም ተዓምር ክርስቲያኖች የመለያየት ምልክት የላቸውም። የአንድነት ምልክት ነው። በሄዱበት ቦታ ሁሉ ሰላምን ይሰብካሉ። ለዚህ ነው በዚህ ምሽት ህን ያል እዚህ ሆነን ለአካባቢው ሰላም ስለሆንን ለከተማው ሰላም ስለሆንን በሄንበት በየመስሪያ ቤቱ ሁሉ ሰላም የምናወጅ ስለሆንን ይሄን ዝማሬ ይዘን እያልኳቸው ያለሁት ከበሮ እየመታን እየዘመር እንግባ ማለት አይደለም። የዝማሬውን ህይወት በየመስሪያ ቤቱ ይዘን መግባት አለብን። የትምህርቱን ህይወት በየመስሪያ ቤቱ ይዘን መግባት አለብን። ቅድም እንደነገሩን በየሚዲያው የምናያቸው በጣም ሚዲያው የተወረረው በወረርሽኝ በማይጠቅሙና ብልሹ በሆኑ አስተሳሰቦች፣ በመከኑና ዋጋ በሌላቸው በነቀዙ አስተሳሰቦች የተወረረበት ጊዜ ነው። በእውነት ያዝናለሁ፣ እግዚአብሔር በሚያውቀው ማለት ነው። እና ሚዲያ ባልነበረበት ሰዓት የእግዚአብሔርን ቃል ለመስማት ሰው ተሰብስቦ አንድ ቴፕ ካለዛ ሰፈር ውስጥ ያችን ለማዳመጥ ነው። ቀደም ያሉ ሰባኪያን እነቀሲስ አንዱ አለም ያውቃሉ፣ ከነቀሲስ ደጀኔ ሽፈራው ሌሎቹም እናነሳቸው፣ በጣም ለወንጌል ዋጋ የከፈሉ ማለት ነው። እነሱም በሚሰብኩበት ጊዜ እንዴት ነበር እያዳመጥን? በስብከቱ ምን ያህል እንጽናና ነበር? ስለዚህ አሁን በማይረባ ብዙ ወረርሽኞች እስከ ቤታችን እስከ ውስጠኛው ክፍላችን እየመጡ ስለሆነ ከነዚህ ራሳችንን ጠብቀን ስብከቶችን በተለይ እየገባን ማለት ነውና ቤተክርስቲያናችን ሰፊ አውድ አላትና ያንን የተሰበከውን የተዘመረውን በማዳመጥ ህይወታችንን መለወጥ አለብን። ለቤተክርስቲያናችን ሁላችንም መድረስ አለብን። እዚህ ጋር ብቻ ዘምረን የምናበቃው ሳይሆን ወደ ገጠሩ መሄድ አለብን። እዚህ አዳማ ላይ እዚህ መሀል እየዘመርን ይህን የመሰለ ጉባኤ እየተካሄደ እዚሁ ደግሞ ዳር ዳሩ ደግሞ ከተበላ ምን ዋጋ አለው? ስለዚህ መሀሉም ዳር ስለሚሆን ወደ ዳሩም ወጣ ልንል ይገባልና ዛሬ የተማርን ሰዎች እርግጠኛ ነኝ ለሌሎች እንደምናካፍል ስለተደረገልን ስለሆነልን ነገር ሁሉ እንደምንመሰክር ተስፋ አለኝና እግዚአብሔር አምላካችን በተማር ነው ሰላሳም ስልሳም መቶ ፍሬ እንድናፈራ እሱ ይርዳን። ከጨለማ ወደሚደነቅ ብርሃን የጠራን የእርሱን በጎነት እንድንመሰክር የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ልዩ ወገን አድርጎ ሾሞናልና እኛ አሁን የሱን በጎነት የምንናገር ነን። ሌላ ጊዜ የለንም ከመስቀሉ ስራ ውጭ የምንተርክበት፣ ለጭቅጭቅና ለማይረባ ነገር ጊዜያችን የምናውልበት ጊዜ ስለሌለን፣ የሰላም አምባሳደሮች ሆነን ስለ ሰማያዊ ሀገራችን ቀደም ብዬ እንደነገርኳችሁ እኛ በምድር ላይ አምባሳደሮች ነን፣ ወኪሎች ነን። ሰማይን ወክለን የምንሰራ እንጂ ስለ ምድሩ የምንሰራ በዚህ ምንም የሚቀረን ነገር የለም። ሁላችን አጆች ነን እና ቶሎ ቶሎ የሰማዩን ሀገር ለሌላው የማዳረስና የመስበክ የመንገር የላኛውን ህይወት እሺ ባይነትን፣ ታራቂነትን፣ ደግነትን፣ በጎነትን፣ ሰላምን፣ እርቅን ማወጅ ይጠበቅብናል። ይህ ሁሉ ከኛን የሚገኘው እና በመስቀሉ ስር ካሉ ሰዎችን የሚገኘው። እግዚአብሔር አምላካችን ለሀገራችን ሰላምን ያውረደልን፣ መሪዎቻችንን ጥበብ ያብዛላቸው። ይጸለያል። ለመሪዎች መጸለይ ነው ያለብን። በዚህ በጉባኤ ለመሪዎች ካልተጸለይት ይጸለያል። ስለዚህ ለእነሱ መጸለይ ለተጣሉ ሰዎች መጸለይ ለተበተኑ ሰዎች ለተራቡ ሰዎች መጸለይ። ወንጌላችን ሆስፒታል ሄዶ የሚነካ መሆን አለበት። የታሰሩትን የሚነካ መሆን አለበት። ልባቸው የደነደነውን የሚያፈርስና ወደ ቅድስና የሚመልስ መሆን አለበት። ይህ ሁሉ ከጉባኤያችን የሚገኝ ስለሆነ እግዚአብሔር አምላካችን በጉባኤያችን ሁሉን የሚጎብኝልን ለዚህ ሁሉ በቃል ኪዳኗ ሳትለየን በመሀላችን ሆና እቅፍ ድግፍ አድርጋ እንቅፋት እንዳይመታን ልጆቼ ብላ እንደው ክንዷን ተንተርሰን እንድንማር የረዳችን ወላዲተ አምላክ ክብር ምስጋና ይድረሳት። አመስግኗት። ወላዲተ አምላክ ዛሬ እንደው ላልታየቻቸው ሁሉ የታየችበት ዕለት ነው። ድንግል ማርያም ከፍ ብላ ላመኑባት እምነታቸው እንዲጸና፣ ላላመኑ ደግሞ በታየውና በተረዱት ወደ እምነት እንዲመጡ ወደ እቅፏ እንዲገቡ በዛሬው ዕለት አምላክ በበረከት በቃል ኪዳን የታየችበት ዕለት ነው። የታየችበት ዕለት በበረከት ሆና ማለት ነው። የበረከት ምንጭ ስለሆነች በረከት በጻድቅ ራስ ላይ ነው ስለሚል ለመባረክ ወደ ጻድቃን በመመልከት ደግሞ ወደኛ ተመልከት ብለው ነው። ቅዱስ ጴጥሮስ እንዳሉ ወደ እነሱ ሲመለከት ሽባው እንደ ተተረተረ፣ አንካሳው እንደ በረታ፣ እንደ ጸና ልባችን ያነከሰ በኑሯችን የጎበጥን ብዙ ችግር ያለብን ሰዎች ሁሉ ወደ ማምላክ ወደ ድንግል ማርያም ወደ አማናዊቷ ቤተ መቅደስ ወደ አዲስ ኪዳን ኪሩብ ወደ ድንግል ማርያም ስንመለከት የልባችን በር የተዘጋው ይከፈታል። የእግዚአብሔር ምሕረትና ቸርነት ወደ ልባችን ይገባል። ምክንያቱም እሷ የእርቅ መሰላል የበረከት ምንጭ ስለሆነች ወላዲታ አምላክ ይባርከናል። በረከት በቅዱሳኑ በኩል አለ። ስለዚህ ሁላችንም ዛሬ በእናታችን ስንባረክ ውለናልና ወላዲታ አምላክ አሁንም ተባርከን ሁላችንም ሀገራችንን እግዚአብሔር ሰላም ያደርግልን፣ የታመሙትን ይማርልን፣ የታሰሩትን ያስፈታልን፣ የተሰደዱትን ወደ ሀገራቸው ይመልስልን፣ ሀገራችንን ሰላም ያደርግልን። ሁላችን ወንድሜ ወንድሜ እህቴ እህቴ እንድንባባል እግዚአብሔር ይርዳን። ይሄንን ክፉ መንፈስ የሚለያይ መንፈስ እግዚአብሔር ይምታልን። ሁላችንም እጅ ለእጅ ተያይዘን እቺን ድሃ የሆነች ሀገር ሁላችንም ሰርተን ማለት ነው በነፍሳችንም እንድንበለጽግ በስጋችንም ደግሞ ልጆቻችሁ ተምረው ወደ ተሻለ ደረጃ እንዲደርሱ እግዚአብሔር አይምሯችንን የእውቀቱን የጥበቡን አይምሮ እንዲከፍትልን ቅዱስ ፈቃዱ ይሁንልን አባታችን ወይንበ